ወንድሞች የነበር ግዙ ብያቸው የነበሩ፣ ይህንን ገዛ። ይሄንን ጥቅድ ጎመን ቆንጆ ነው። ጥቅድ ጎመኑ ግን ይሄ እንትን ብሎ መስሎ የነበረ ፀሐይ የመታው ነው እንጂ እንትን ደህና ነው። ይህን ገዛ እኔ ራሱ ጅም እንደመሰለ ይወተኝ። ይኸው ገና ጅማት የራሱ ግትርትር እንዳለ ነው። እና አይደርቄ አይደርቄ ምንድነው ስትለኝ የነበረች ነበረች አንዷ ባለፈው፣ አይደርቄ ይሄን ነው አይደርቄ፣ ገዝቶ ሊመጣ እዚህ ጋር ደግሞ ምን እንደገዛ እንገራቸው እስኪ፣ ድንች፣ ዲነች፣ ቃሪያና ቲማቲም ብሎኛል አዎ እዚህ ጋር ሁለት ኪሎ ድንች ሽንኩርት ገዝቻለሁ ብሎኛል አንድ ኪሎ ነው አንድ ኪሎ ድንች አለኝ አንድ ኪሎ ድንች ነው ወራ አንድ ኪሎ ማይሆን ይህስ ብዙ ነው ድንጋይ ድንጋይ ነው የሚያለው ለማንኛውም ድንች ቃሪያ ሽንኩርት አርጎ ገዝቶልኛል ቃሪያ እስኪ ቆንጆ ነው አይደለም የወንድ ገበያ ታውቃላችሁ እኔ እኮ ሲሄድ ቃሪያ ይዞን ቁንጫሽ ትቼ ምናምንም ምክንያት የሚያቃጠል ቃሪ ነው። እኔም ፍገዛ ነው። ወንድሜ ደግሞ መተለቁን ነው እንጂ አቃሪያው ላይ ችግር የለበትም። ግን በቃ ሲያዩ ማማሩ መተለቁን ብቻ ነው የሚያዩ። እኔ ደግሞ ጥራቷን አያለሁ፣ ማቃጠሏንም አያለሁ። በእርግጥ ደና ይመስለኛል። ይሄም ግለጋ ነው። ግን ቢሆንም ጎበዝ ነው። ወንድ አይደል? እንዲስኪሁትን ቃሪያው እራሱ ምን ምን እንደሚያህል ስንገ ሰራላችሁ። ቆይ አሁን በኋላ ቲማቲም ፍሪጅ ውስጥ ነበር። ቲማቲም በርግጥ እኔ ዛሬ ገበያ ገባበር ቲማቲም አልገዛም። ለምን ቲማቲም አለ። ግን ቢሆንም ይሄ እስከ ሳምንት ቢቆይም የማይበላሽ ስለሆነ ችግር የለውም። ለሰላጣ ይሆናል። ይሄ ያኛውን የበሰለውን ለወጥ ተጠቀመዋለሁ። ሽንኩርትም ቆንጆ ሽንኩርት ነው የገዛው። ሽንኩርት በነገራችን ላይ ኪሎ የዛሬ ሳምንት ስገዛ እኔ ኪሎ ሰባ ብር ነበር። ዛሬ ሰማንያ ብር ማለት ነው። ሽንኩርት ሰማንያ ብር ገዝተናል። ድንች ገዝተናል፣ ጎመን ገዝተናል፣ አይደርቄ ገዝተናል። እስከ ሳምንት ድረስ ይለኛ ሆነ በቂያችን ነው እና ኑሮ በዘዴ ሏቸው ይሄን ነው ነው። ኑሮን በሲስተም ካልኖራችሁበት ኢትዮጵያ ላይ እንደዚህ ዝም ብላችሁ ሁሉም ሰው ፊንፊን የሚለው የቤቱን ገበና እየደበቀ ነው። ለብሶ ሲወጣ አጊጦ ሲወጣ ምናምን እንደዚህ ንጥረጥ ብሎ ዩቲዩብ ላይ ስታዩቸው ማለት ነው ቤታቸው ውስጥ ይሄ ነው ኑሯቸው፣ የችርቻሮ ኑሮ ነው። አይገርማችሁም? ይሄን እየኖሩ ነው። ከኋላ ይደብቁና ቅርብርብ አድርገው ወደ ምንድን ነው የሚባለው እናንተን እንዳትኖሩ ልክ እነሱን አይነት ህይወት እንዳትኖሩ አድርገው የሚያስኖሯቸውና